ያረጋግጥ ነው የሚመስላላቸው ከነታን ያረገለች ነው የሚመስለኝ ማለት ነው። ያው ግን ናቸው ግን አንተን ቢባል ማለት ነው በጣም የሚገርማል። ከወንድማማቾች ረገደች። ከዛኛውም ጋር እንትን አርጋለች፣ ከዚኛውም ጋር እንትን አርጋለች፣ ከዚኛው ጋር አረገችው። ያው ተገዳ ነው እንጂ ወድ አይደለም ማለት ነው። አስከድዶ ሆኖ እንትን ያለት አስዋት ይወስዳል ነበረ የዛም ሰዓት መሰለ እኔ እዚህ ይመስለኝ ማለት ነው። እና ጽቄ ደግሞ ያው ከዚህ ማለት ከዚህም አክስት መሆኗ አይቀርም ግን ያሳሰባ ነገር ኤፍዬን የማንኛው ነው የሚለው ነው። እና ደግሞ ወንድማማቾች መሆናቸውን ታውቃለች። ያ ነው ያስጨነቀ በጣም ከባድ ነው። ወደ ቤት እኚህ ዳርቻ እና እፅዌ ወደ ቤት ሲመጡ ያፌት እየፋታ እያለ እየጮኸ ነበረ። እየፋታ እያለ እየጮኸ እንዳለም ከዛ እፍራታ በሩን ከፈተች እና ገባች። ከዛ እጇን ትንቅጭ አድርጎ የስ ነች ሲላት እፅዌም ልክ ልኩን ነገረችለት። በዚህ ጋር ሉሊት እና ናታን ተባጠዋል ማለት ነው ያው ናታን አውቆበታል፣ የሎሌት ስራ ናታንም፣ ያንን ስሙ ያው ናታን ብለን እንስማው ማለት ነው። ግን በስራ ስሙ ግን የኤፍራታን እንትን ተፋጠዋል ማለት ነው። ምክንያቱም ያው እሷም ደመኛቸው ናት፣ የሁሉንም ቤተሰብ ያስገደለችው ሎሌቷም ማለት ነው። ከፍርድ ከሆነ በጣም ከባድ ነው የምድር ቤተሰቦች ማለት ነው። የራስ ቤተሰቡ ነው። እሳውን እንደዚህ ምን ትማላችሁ? በጣም ከብዳል። እና ይህን ቪዲዮ ከወደዳችሁ እንግዲህ እንደተለመደው በማድረግ ቤተሰብ ይሁንልኝ አዳዲስ ቪዲዮዎችን እየላቸው የምመጣ ይሆናል ከዛ ናታን አስፈራርቷት ሄደ ማለት ነው። አስፈራርቷት ሳይሆን እሷን በጣም ፈርታ እና እንዴ ያ ናታን ቦቅቧቃው ናታን ወንድ ሁን የተባለው ልጅ ነው እንዴ እንደዚህ ደፋር እና እንደዚህ ሆነው እያለች ብቻዋን ማውራት ጀመረች ማለት ነው። እና አንድ ሰው ቆራጥ ከሆነ የማይችለው ነገር የለው ሁሉንም ነገር ይችላል ማለት ነው። አንድ ሰው ብቻ ይህን ነገር አረጋግጦ ነው የሚያደርገው ብሎ ደባል መሆን አለበት ማለት ነው እና መረም ትችላለህ እኮ እንዳስመልሳለህ፣ ቤታችን ሁሉን ነገር ግን ቤታችሁን የምታስመልሰው ከማን ነው? ወንድምህ እኮ ነው አሁን እያለበት ያለው ማለት ነው። በጣም የተወሳሰበ ቤተሰብ ነው ማለት ነው። ወንድምህ ነው የሚኖርበት። ከማንስ ነው የምታስመልሰው? ያው እውቅናታችሁ ናችሁ፣ አብራችሁ ትኖራላችሁ። ወድ ቤተሰቦቼ ለዛሬ የጀላቸው የመጣሉ ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሆኑልኝ፣ ወዳቸዋለሁ፣ አከብራቸው። ላይክ እና ሰብስክራይብ በማድረግ ቤተሰብ ነው።